ፈተና ለምንድን ነው የሚያመጣባቸው የሚለው ነገር ነው። እዚህ ቦታ ላይ ኢብትላ ማለት ምን ማለት ነው? ኢብትላ ምንድን ነው? አይነቶች ውስጥ ምንድን ናቸው የሚለውን እንሻላ ባጭሩ እንመለከታለን። በመጀመሪያ ደረጃ ኢብትላ የሚለው ቃል ኢብትላ የሚባለው እክትባር እምትሓን የሚል ትርጓሚ ያለው ፈተና ማለት ነው። መሞከር የሚባለውን ይወክላል። እዚህ ቦታ ላይ ቁርአን ላይ ወደ ሰላሳ ሰባት ጊዜ በቁርአን ውስጥ ኢብትላዕን በተለያየ አገላለጽ ማለት ነው ቃላቶቹ መጥተዋል። ኢብትላዕ የሚባለው ምንድን ነው? ኢብትላዕ ማለት አልእኽትባር ወልኢምቲሃን መፈተን፣ አንድ አካል መሞከር ማለት ነው። በመሰረቱ በላዕ የሚባለው ነገር ለሰው ልጅ እዚች ምድር ላይ ሲኖር እጣ ፈንታው ነው። ከበላዕ የሚያመልጥ ማለት ከፈተና በላዕ የምንለው እንግዲህ ኢብትላዕ የሚለውን ወስደን ነው። በላዕ ሲባል በነገራችን ላይ መቅሰፍት ለሚለውም በተለምዶ በዘልማድ እንጠቀምበታለን። እሱን አይደለም እዚህ ቦታ ላይ የተፈለገው አሁን ኢብትላ የሚለውን ነው። በላሳነሳ መሞከር መፈተን የሚባለው አላህ የሰው ልጆችን በኸይርም በሸርም የሚፈተናቸው ቁርአን ላይ አንስቷል። ወነብሉኩም ብሸሪ ወልኸይሪ ፊትና ይላል። እናንተን በመልካምም በመጥፎም ጥሩም እንፈትናቸዋለን። ምን ማለት ነው? በማጣት በመቸገር በመራብ በመጠማት በመታረስ በድርቁ በህመሙ በመሳሰለው። እንደዚህ ወለኸይር ስንል ደግሞ በምቾት በተድላ በደስታ በማግኘት በመሳሰለው በመክበር፣ በእነዚህ ሁሉ እንሞክራቸዋለን። ይሄ ሁሉ ፈተና ሲሆን ብሎ አላህ ሱብሓነሁ ወተዓላ አስቀምጠዋል። በላ የሚባለው ነገር ወይም ደግሞ ፈተና የሚባለው ነገር በመልካም ነገር ሊሆን ይችላል፣ በመጥፎ ነገር ሊሆን ይችላል ማለት ነው። አላህ ሱብሓነሁ ወተዓላ የሰው ልጅን በሁለቱም ይፈትነዋል። በምድር ላይ በመልካም ነገሮችን በመስጠት ሀብት፣ ስልጣን፣ ይሄ እውቀት፣ የመሳሰሉት ነገሮች ማግኘት ይሄ መክበር የመሳሰሉት እነዚህም በራሳቸው ፈተና ናቸው። አሽኩሩ አም አክፉሩ እንዳሉት ነቢዩላሂ ሱለይማን ዓለይሂ ሰላም ሃዳ ሚን ፈድሊ ረቢ አሉ የበልቂስን ዙፋን አለ ምጥቶ ፊት ለፊታቸው ገጭ ሲያደርግ በአይነ ቅጽበት ማለት ነው። ያኔ ይሄ ከጌታዬ የተገኘ ችሮታ ነው አሉና፣ ጌታዬ ሊፈትነኝ ነው አመሰግን ዘንድ ወይም እክድ ይሆን ወመየሽኩር ፈኢነማ የሽኩሩ ሊነፍስ የሚያመሰግ ለነፍስ ነው የሚያመሰግ ነው። የሚክድ ደግሞ ጌታዬ ከዓለማት የተብቃቃ ነው ብለው ምስጉን መሆኑን ገልጸዋልና፣ እዚህ ቦታ ላይ በመልካም ነገርም መፈተን አለ፣ በማጣትም ደግሞ ወለነብሎወነኩም ብሸ ሚን ልከውፊ ወልጁዒ ወነቅሲ ሚን ልአምዋል ወተመራት ወ ወሰመራቲ ወልአንፉሲ ወበሽር ሳቢሪን እያለ ቁርአኑ በተለያዩ ነገሮች እንፈተናቸዋለን፣ ገንዘባችሁን በማጥፋት ሀብታችሁ በመቀነስ ሙሲባ፣ በበሽታ በጤና ጦት በመሳሰለው በሁሉም ከቤተሰብ በመዋግዶል በዚህ እንሞክራቸዋለን ብለዋል ሁሉም

በላ በተለያየ አይነት መልኩ ይመጣል ማለት ነው። ሰው በዲኑ ሊፈተን ይችላል። ሰው በገንዘቡ የሚፈተንበት ሁኔታ አለ። አላህ ሰዎችን ለምንድን ነው የሚፈትናቸው ከተባለ አንዳንዶቹን ደረጃቸውን ከፍ ሊያደርግላቸው ነው። ለምሳሌ አንቢያዎችን አላህ ሱብሐነሁ ተዓላ ይፈትናቸዋል፣ ሙእሚኖችንም ይፈትናቸዋል። አሸዱልበላ አንቢያኡ ብለዋል። ሱመል አምሰሉ ፈልአምሰል ነው በጣም በላይ የሚበዛባቸው ነቢያቶች ናቸው። ከዛ በኋላ ደግሞ ሙእሚኖች ሷሊሆች ናቸው። ከዛ እንደየደረጃቸው ነው ተብለዋልና እና አላህ ስብሓንሁ ወተዓላ ደረጃችንን ከፍ ሊያደርግልን ሲፈልግ ወለነብሎወነኩም ሓታ ናዕለም ልሙጃሂዲነ ሚንኩም ወሷቢሪነ ከእናንተ ታጋሾችን ከናንተ ሙጃሂዲኖችን ይፋ ግልጽ እስክናደርግ ድረስ እንሞክራቸዋለን ዜናችሁን ይፋ እስክምናደርግ ድረስ ብለዋል። አንዳንዴ ደግሞ አላ ስብሓንሁ ወተላ ሰውየውን ወንጀል ሰርቶ ምናልባትም ከወንጀሉም ተውባ እንዲያደርግ ብሎ አንዳንዴ ሙሲባም ሊያመጣበት የሚችልበትና መስመር ለማስገባት እንዲሆን ይችላል። ብቻ የእብቲላ አይነቱ ብዙ ነው። በመልካም ነገር መፈተን አለ፣ በመጥፎም ነገር መፈተን አለ። አላህ ሱብሐነሁ ወተዓላ ይህንን የሚያደርገው ምናልባት አንዳንዶቹን ፈትኖ ፈተናውን ሲያልፉ መሪዎችና ለሌሎች ሰዎች አርአያ ስብ ሊያደርጋቸው በተምሳሌትነት ሊያስቀምጣቸው ይሆናል። ለማንኛውም ኢብቲላ አይነቱ ብዙ ነው። የሰው ልጅ ግን እዚች ምድር ላይ ሲኖር መፈተኑ አይቀርም። አመን ብለው ሰዎች ስላመናችሁ ብቻ ምትተው መሰላቸው አያሲበ እናሱ አዩትረኩ አየቁሉ አመና ሁም ላይ ፍተኑ። ሰዎች አመን ስላሉ ብቻ ሳይፈተኑ ይተዋሉ ወይ እንፈትናቸዋለን ብለዋል። እና ፈተና ያላህ ሱና ነው። ስለዚህ እዚህ ቦታ ላይ የፈተና አይነቶች ብዙ ነው። አላህ አንድ ባሪያውን ከወደደው ይፈትነዋል። ፈተናውን በጸጋ ከተቀበለ ያላህን ውዴታ ያገኛል። ፈተናውን መቋቋም አቅቶት ፈተናውን ከገፋውና ከተቃወመ ግን ወደ ጥላቻ ደረጃ ይወርዳል። ተብለዋልና አላህ ፈተናውን ከሚያልፉ ያድርገን። አሰብሩ አለ ላ ልብትላ በሙሲባዎች ላይ መታገስ ማለት ነው። አሕበቲ ሙሲባዎች ላይ መታገስ ማለት በአሁኑ ሰዓት ሙሲባ አለ፣ ትግስት አለ። ሙሲባ እንደ አሁኑ ሰዓት ተበራክቶ አያውቅም። ሙሲባ በአሁኑ ሰዓት የሌለ ሙሲባ የለም ማለት ይቻላል። አላህ ሱብሓነሁ ወተዓላ ከዚህ የበለጠ የለው ማለት አይደለም። ሙሲባዎች በጣም ተበራክተዋል። ሰው ሰራሽ አለ፣ የተፈጥሮ አለ። በተለይ ከኑሮ ጋር ተያይዞ፣ ከሰላም ጋር ተያይዞ፣ ከቤተሰብ ጉዳይ ጋር፣ ማህበራዊ ጉዳይ በቃ እንደው ውልቅ ልቁ ወጥተዋል። ቆይ ግን ተረጋሉ። አላህ የለም፣ ቁርአን የለም፣ ሱና የለም፣ ሰላት የለም፣ ዚክር የለም ይጧትና ይማታ እንዴ? ይህ እኮ ማለት ነው። አንድ ሰው እስልምና ሃይማኖትን ይዞ ቁርአንን ይዞ የነቢዩ ሰለላሁ አለይሂ ወሰለም ተከታይ ሆኖ ለትንንሽየሙሲባዎች እጅ መስጠት ወላሂ ከእስልምና ሃይማኖት ጋር ይጋጫል። አላህ አልገባንም፣ አላህ አላወቅነው ማለት ነው። አላህ ስብሓነሁ ወተዓላ ነው አይደለም አንተን የፈጠረህ አንችን የፈጠረሽ ሁላችንንም እኔነው የፈጠረን እሱ አይደለም? በቃ እሱ ያነሰዋል። እኔነው የፈጠረኝ፣ ሶ እኔ ላይ የሚመጣውንም ነገር የሚፈጥረው የሚያከናውነው አላሁ ስብሓነሁ ወተዓላ ብቻል ስለዚህ ትግስት ያስፈልጋል። ታገስ፣ ያልፋል። ታገሺ፣ እንታገስ ያልፋል። ዛሬ ይሄድና ነገ ደግሞ ይመጣል። ነገ ሲመጣ ከነገ ክስተት ጋር ነው የሚመጣ ብቻውን አይመጣም። ነገ ሲመጣ ያሁኑን አላህን እንዳትለቀው፣ አላህን እንዳንለቀው፣ አላህን እንዳናጠው። ዋና ውስኑ ከሞትክም ካለህም አላህ ያስፈልጋል። ሙትህም አላህ ያስፈልጋል። ሀብታሙንም ያስፈልጋል፣ ጤነኛውንም ያስፈልጋል። ካላጋሁን ታጋሾች አላህ ሱብሓነሁ ወተዓላ ዘንድ ያላቸውን ደረጃ ብናውቅ ኖሮ ወላሂ ነው ማለት ነው፣ ሙሲባን እንመኝ ነበር። ግን አላህ ለዛ ነው የማያሳውቀን። ለዚህ ግን ምን አለ መሰላችሁ፣ በአንድ ቃል ላይ ገለጸው ኢነማ يوفى الصابرون اجرهم بغير حساب ታጋሾች እኮ የትግስታቸውን ዋጋ የሚከፈላቸው ካለ መጠን ነው። አይሰፈርም፣ አይመዘንም፣ አይለካም፣ አይቆጠርም። እንደዚህ ነው የሚሰጣቸው። ገባችሁ አይደለም? ለዛ ነው ረመዛን ውስጥ ረመዳን ሻህሩ ሰብር ይባላል ለምንድ ነው ከሚስት ትታገሳለህ ከባልሽ ትታገሻለሽ ፍሪጅ ውስጥ ካለው የሚበላ ነገር የሚጠጣ ነገር ከቀዝቃዛው ነገር ከጥሩ ጥሩ ምግቦች ትታገሳለህ በመላስ ማንኛው ነገር ከመናገር ትታገሳለህ ከማዳመጥ ከመሄድ ከመጨበት ትታገሳለህ ለምንድ ነው ስልጠና ነው ለቀጣይ አስራ አንድ ወራት ደግሞ ምን ያስፈልጋል መሰላችሁ አሁን አላህ ከፈቀደልኝ ነገር ከታገስኩኝ አላህ ከከለከለኝ ነገር መለታገሰው ለምንድን ነው ስልጠና ነው። ማለት አላህ ስብሃነሁ ተዓላ እያሰለጠነን ነው። ስለዚህ አሕባቴ፣ ያለ ሙሲባ መፍትሄ የለም። ያለ ችግር ያለ ምከራ መፍትሄ የለም። መፍትሄ የሚፈለገው ለምንድን ነው? ለጠቃችሁ፣ መፍትሄ የሚፈለገው ሆ ለችግር ነው። ችግር ባይኖር ኖሮ ማንም ሰው መፍትሄ አይፈለግም። የመፍትሄ ራሱ ችግር የመፍታት የሰብር ጥቅሙ ራሱ የመረጋጋት ጥቅሙ ራሱ ችግር ባይኖር ኖሮ አይገባንም ነበር አይጣፍጠንም ነበር። ለዛ ነው አላያችሁም። በጣም ደግሞ አላህ Subhanahu Wa Ta'ala የታጋሾች ምንዳቸው በጣም ከፍ ያለ ነው ሲል ታጋሾችን እስከ ጥግ ድረስ ነው የሚያያቸው፣ እስከ መጨረሻ ድረስ ያያቸዋል። ይሄውልህ የሚበላ ነገር አልተበላም፣ የቤት ኪራይ አልተከፈለም፣ የወተት ወተት ወተት አልተከፈለም፣ የቀጣዩ ማል አልተከፈለም፣ ያለው ማል አልተከፈለም አይደለም ግድ የለም ቆይ ቆይ። ሂደህ እንዳትዋሽ ሂደህ እንዳሰርቅ እንዳትጠፋ፣ የትም እንዳትሄድ አላህ የሆነ ነገር እያመጣር ግድ የለህም። መርየም ዓለይሃ ሰላም ከቤተሰብ በራቀችበት ሰዓት አላህ ሱብሓነሁ ወተዓላ መፍትሄ አላመጣላትም። ሰዎቹ መጥተው መከራውን ይሄ አንቺ እንደዚህ ነሽ አንቺ እንደዛ ነሽ ባለው ሰዓት አላህ ምንም አላመጣላትም። በጣም ብዙ መከራዎች ስታሳልፍ አላህ ምንም አላመጣላትም። መቼ እንደሆነ ታውቃላችሁ? ልጁን ወልደው ማለት ነው፣ በጣም የተፈተነችበት ማለት ነው። ዒሳን ዓለይሂ ሰላም ወልደው ይዘው ስትመጣ ማካነ አቡኪም፣ አቡኪ ምርአ ሰውኢን ወማካነት ኡሙኪ በቅያ በዘራችን ያልነበረ አባትሽም መጥፎ ሰው አልነበረም፣ እናትሽም ሴተኛ ዳር ያልነበረችም ይህን ልጅ ከታመጣሽው በለው የሁዳዎች ሲወቅሷት ያኔ ያለ

እስከ መጨረሻው ትግስት ችግሩ ሄዶ ችግሩ ሄዶ መከራው ሄዶ መፍትሄ እስኪመጣ ድረስ መታገስ ነው። አላህ ባልፈቀደው መልኩ የሰዎችን ገፍቶ የአላህን ስብሓነሁ ወተዓላ የከለከለው ነገር ሰርቶ የሚመጣ መፍትሄ መፍትሄ አይደለም። ታግልህ ችግሩን ታግስህ፣ አላህ በፈቀደው መልኩ መፍትሄ ሲመጣ ያኔ ይጣፍጣል። አላህ ስብሓነሁ ወተዓላ ከታገሰች አላህ ነማዚጁ ምን ሰብሪ ሳሊሒና አለልበላ፣ ችግር ሲደርስባቸው ትዕግስት ስላደረጉ ስለነበሩ ደጋግ ሰዎች ናሙና ነው የምንመለከተው በዚህ ፕሮግራማችን ማለት ነው። ሰው ልጅ ተብሎ የተለያየ ገጠመኞች ይገጥሙታል። በህይወቱ ሊሆን ይችላል፣ በንብረቱ ሊሆን ይችላል፣ በጤናው ሊሆን ይችላል በቤተሰቡ ሊሆን ይችላል። በዚህ ጊዜ ሰብር ማድረግ አለበት። ሰብር ለማድረግ ደግሞ ስላለፈ ሰብር ስለ ሰብር የተባለውን መስማት ይጠበቅበታል ማለት ነው። የሰብሩ አይነት የፈለገው ቢለያይ ረሃብ ሊሆን ይችላል፣ ድርቅ እና ድህነት ሊሆን ይችላል፣ ጤና ማጣት እና ሀብት ኪሳራ ሊሆን ይችላል።

ማስታወስ አለበት ለዚህ ለውጣ ውረድ፣ ለዚህ ለገጠመው ነገር ወይ በህይወቱ ወይም በቤተሰቡ ወይም በንብረቱ ለገጠመው ገጠመኝ ሊያስታውስ ይገባል። ምን የአላህን ቃል ማለት ነው።

በጥሩ መወሳትና እዝነት አለላቸው። ወኡላይከ ሁሙል ሙህተዱን ይላል። የተመሩም እነሱ ናቸው ይላል። ባላህ ምስክርነት ማለት ነው።

የተለያዩ ገጠመኞች አይገጥሙትም። ወላ ዋህሚን ወላ ሐዘን ወላ አበን ወላ ገም ምንም አይነት ስቃይ፣ ሰካቀኝ ጭንቀት፣ ችግር፣ ድካም፣ ውጣውረድ አይገጥመውም። ወላ ሀታ ሸውከቱ ይሻኳ እንደው በመንገድ ላይ የሚገጥመው እሾኩን ከራሱ ለሚን አይሆንም። እንዲህ ያለ ነገር አይገጥመውም።